ሰላም ሰላም የኢትዮ ቤተሰቦቼ እንዴት ናችው? ሰሞኑን ማይክሮሶፍት አስደንጋጭ የሆነ ዜና አሰራጅቷል። እሱ ምንድነው? ከኦክቶበር 10 2025 በኋላ ለዊንዶስ ቴን ሲሰጥ የነበረውን የሴኪሪቲ አፕዴት እና ቴክኒካል ሰፖርት ሙሉ በሙሉ እንደሚያቋርጥ ይፋ አድርጓል። ያ ማለት ከፍተኛ ለሆነ የሳይበር ሴኪሪቲ ሪስክ ይጋለጣል ማለት ነው። እንደምታውቁት ሃከሮች በተለያየ ጊዜ የማይክሮሶፍት ዊንዶስን ደካማ ጎን እየፈለጉ ተጠቃሚዎችን ለማጥቃት ይሞክራሉ። ይህንን የሃከሮችን ክፍተት ደግሞ የማይክሮሶፍት ኢንጂነሮች እየተከታተሉ አንድ ባንድ ክፍተቶችን እየደፈኑ አፕዴቶ ሌሎችን በየጊዜው ይለቃሉ። እኛም የኮምፒውተራችን ዊንዶስ አፕዴት የማናረግ ከሆነ ለከፍተኛ ኪሳራ የመጋለጥ ዕድላችን ሰፊ ነው። ስለዚህ ሁሌም ቢሆን ሴኩሪቲ ሊያሳስበን የሚገባ ቀዳሚ ጉዳይ መሆን አለበት። ሰው ኮምፒውተራችሁን በቀላሉ ከማንኛውም ዊንዶስ ሰብን ሊሆን ይችላል ሊሆን ይችላል ንዶ ሊሆን ይችላል እንዴት አድርጋችሁ ወደ ዊንዶስ ኢለቨን አፕግሬድ ማድረግና መጫ እንደምትችሉ ያለውን ስቴፕ አንድ ባንድ ሙሉን ነግራችኋለሁ። ስለዚህ የምትሞክሩት ከሆነ ስተሰርታችሁ ፋይላችሁ እንዳታጡ፣ ኮምፒውተራችሁን እንዳታበላሹ እያንዳንዱን ስቴፕ አንድ ባንድ በስነ ስርዓት ማየት ይኖርባችኋል። በጣም ቀለል አድርጌ ለሁላችሁም አንድሳ እንድታደርጉት አድርጌ ነው የማቀርብላችሁ። አሁን ቀጥታ ወደ ቪዲዮ ኮምፒውተራችሁን ወደ ዊንዶስ ኢሌቭን ከማሳደጋችሁ በፊት ኮምፒውተራችሁ ሊያሟላቸው የሚችሉ የሃርድዌር ሪኳርመንቶችን ልንገራችሁ። የመጀመሪያው ፕሮሰሰር ነው። ሰው የኮምፒውተራችሁ ፕሮሰሰር ቢያንስ ከአንድ ጊጋሃርዝ እና ከዛ በላይ መሆን ይኖርበታል። ዊንዶስ ኢለቨን ሰፖርት የሚያደርጉ የፕሮሰሰር አይነቶችን እዚ ዌብሳይት ላይ ገብታችሁ እያንዳንዱን እዚጋ ቼክ ማድረግ ትችላላችሁ። ኤምዲ አለ እዚጋ፣ ኢንቴል አለ እዚጋ፣ ደግሞ ኳልኮም ፕሮሰሰሮች አሉ። የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። የፕሮሰሰራችሁን አይነት ደግሞ ማየት ከፈለጋችሁ እዚ ዚስፒሲ ላይ ራይት ክሊክ ካደረጋችሁ በኋላ ፕሮፐርቲስ የሚለውን ነክታችሁ እዚጋ ፕሮሰሰር የሚለውን ይሄንን ማየትና ዌብሳይት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሁለተኛው ራም ነው። ሶ ዊንዶስ 11 ኮምፒውተራችሁ ላይ ለመጫን ሚኒመም አራት ጂቢ እና ከዛ በላይ ራም ሊኖራችሁ ይገባል። ሶስተኛው ስቶሬጅ ነው። ኮምፒውተራችሁ 64 ጂቢ እና ከዛ በላይ ፍሪ ስፔስ ያለው ስቶሬጅ ያስፈልጋችኋል። ሌላኛው ዊንዶስ 11 የምትጭኑት በፍላሽ ከሆነ 8 ጂቢ እና ከዛ በላይ የሆነ ፍላሽ ያስፈልጋችኋል። አራተኛው እና በጣም ብዙ ሰው የሚሸወደው ነገር ደግሞ የሲስተም ፈርምዌር ጉዳይ ነው። በጣም ብዙ ሰዎች ዊንዶስ ለመጫን ይሞክሩና ወይ ይጠፋባቸዋል ወይም ደግሞ ልክ እንደዚህ ዊንዶስ ካኖት ሎድ እያለ ሃርዲስካችሁ ላይ በፍላሽ የያዛችሁትን ዊንዶስ ኢሌቨን ሎድ ማድረግ አይችልም። ስለዚህ ይሄ ለምን እንደሚያጋጥማችሁና እንዴት አድርጋችሁ መፍታት እንደምችሉ በዝርዝር ልንገራችሁ ይሄ የብዙ ሰው ችግር ስለሆነ። የመጀመሪያው ነገር ማወቅ ያለባችሁ ኮምፒውተራችሁ ሲስተም ፈርምዌር የሚባል ነገር አለው። ይሄ ሲስተም ፈርምዌር ማለት የኮምፒውተራችሁን ሃርድዌር ከዊንዶሱ ወይም ደግሞ ከሶፍትዌሩ ጋር የሚያገናኝ ራሱን የቻለ ሶፍትዌር ነው። ሁለት አይነት የሲስተም ፈርምዌር አይነቶች አሉ እስካሁን። የመጀመሪያው ባይ ወይም ሌጋሲ ባዮስ ሲሆን ሁለተኛው ደግሞ ዩኤፋይ ይባላል። ከዚህ በፊት የነበሩት ኮምፒውተሮች አብዛኛዎቹ ባዮስ ናቸው። ኮምፒውተራችሁ ሌጋሲ ባዮስ ሆኖ ዊንዶውስ ኢሌቭን መጫን አትችሉም። ምክንያቱም ዊንዶውስ ኢሌቭን ዩኤፋይ ስለሆነ ሀንድል የሚያደርገው ሰው ኮምፒውተራችሁ ላይ ዊንዶውስ ኢሌቭን ከመጫናችሁ በፊት ይሄን ነገር ቼክ ማድረግ ስላለባችሁ፣ ቼክ ለማድረግ ዊንዶውስ ፕላስ አር ነክታችሁ እዚህ ጋር ኤምኤስ ኢንፎ 32 ብላችሁ ጽፋችሁ ኢንተር ታርጉታላችሁ። ባዮስ ሞድ ብሎ ዩኤፍ አይ ከሆነ ዩኤፍ አይ ይላችኋል፣ ሌጋሲ ከሆነ ደግሞ ሌጋሲ ይላችኋል። ሌላው እዚህ ጋር ማወቅ ያለባችሁ በጣም ወሳኝ ነገር ደግሞ ፓርቲሽን ቴብል ይባላል። ፓርቲሽን ቴብል ማለት የኮምፒውተራችሁ ሃርዲስክ ሊሆን ይችላል፣ ፍላሽ ሊሆን ይችላል፣ ወይም ማንኛውም ስቶሬጅ ዲቫይስ ውስጡ ያለውን ፋይል የሚደረድርበት ሜካኒዝም ብላችሁ አስቡት። ሶ ሁለት አይነት የፓርቲሽን ቴብል አይነቶች አሉ። የመጀመሪያው ኤምቢአር ወይም ማስተር ቡት ሪከርድ እና ሁለተኛው ጂፒቲ ወይም ጋይድ ፓርቲሽን ቴብል ይባላል ይችላሉ ሶ እዚህ ጋም ልክ እንደ ቅድሙ ኮምፒውተራችሁ ሌጋሲ ባዮስ ከሆነ ሞስት ፕሮባብሊ ኤምቢአር ነው የሚሆነው፣ ነገር ግን አይ ከሆነ ጂፒቲ ነው መሆን ያለበት። ሶ ይሄንንም እንስቶን ለማድረግ ስትሞክሩ ኮምፒውተራችሁ ኤምቢአር ሆኖ ዊንዶውስ ኤሌቨን መጫን አትችሉም፣ የግድ ወደ ጂፒቲ መቀየር አለበት። ይህንንም ቼክ ለማድረግ ኮምፒውተራችሁ ጂፒቲ ነው ወይስ ኤምቢአር ነው የሚለውን ቼክ ለማድረግ ዚስ ፒሲ ላይ ራይት ክሊክ ካደረጋችሁ በኋላ እዚ ጋ ማኔጅ የሚለውን ትነካላችሁ። ከዛ ይሄንን ዲስክ ማኔጅመንት የሚለውን ክሊክ አድርጋችሁ እዚ ጋ ፓርቲሽናችሁን ትከፍታላችሁ። ሶ እዚህ የመጀመሪያው ፓር ፓርቲሽን ላይ ወይም ሲ ላይ ራይት ክሊክ አድርጋችሁ ፕሮፐርቲስ የሚለው ከከፈታችሁ በኋላ ይሄንን ቮሊዩም የሚለውን ክሊክ ስታደርጉ ፓርቲሽን ስታይል ብሎ እዚህ ጋር ጂፒቲ ያሳያችኋል። ጂፒቲ ከሆነ የኔ ኮምፒውተር ኦሬዲ ዊንዶስ 11 ስለሆነ ነው ይሄ ጂፒቲ ብሎ የሚያሳየኝ። ሶ እናንተ ኤምቢአር ሊያሳያችሁ ይችላል። ስለዚህ ኤምቢአር የሚያሳያችሁ ከሆነ ኤምቢአር ቱ ጂፒቲ የሚባል ሶፍትዌር አለ፣ በሱ መቀየር የምትችሉበት መንገድ አለ። ግን ይሄ ብዙ ጊዜ ሰክሰስፉል ላይሆን ይችላል። ሶ ያላችሁ የተሻለው አማራጭ ምንድነው? ሙሉ ፋይላችሁን በኤክስተርናል ሃርድ ዲስክ ባክፕ ካደረጋችሁ በኋላ እንደ አዲስ ክሊን ኢንስቶል ማድረግ ነው የሚጠበቅባችሁ። ሶ አሁን እያንዳንዱን ፕሮሰሱን አንድ ባንድ አሳያችኋለሁ። ምናልባት ብዙ ጊዜ የዊንዶስ ኢሌቭን አጫጫ ቱቶሪያሎችን ስታዩ ኮምፒውተራችሁ ዊንዶስ 11 ሃንድል ማድረግና ለማድረጉን ቼከር አለ። በሱ ቼከር ቼክ አድርጉ ምናምን ይባላል። ቲፒኤም 2.0 ምናምን ሃንድል ማድረግ አለበት ምናምን ይላል። ያው ቤዚክ የሆኑ አንዳንድ አፕዴቶች ምናምን ልታወጡ ትችላላችሁ እንጂ ኮምፒውተራችሁ ዊንዶስ 11 እረን ያደርጋል። ምንም ችግር የለውም። ሰው ጉግል ዶት ኮምን ከፍታችሁ ከገባችሁ በኋላ እዚ ጋ ዊንዶስ 11 ዳውንሎድ ብላችሁ ትጽፉና ይሄንን ኢንተር ታደርጉታላችሁ። ሰው ይሄን የመጀመሪያውን የማይክሮሶፍትን ኦፊሻል ሊንክ ትከፍታላችሁ። ከከፍታችሁ በኋላ እዚ ጋ እንደምታዩአቸው ሶስት አይነት አማራጮች አሉ። የመጀመሪያው የኢንስታሌሽን አሲስታንት ወይም ደግሞ ይሄንን ፋይል ዳውንሎድ አድርጋችሁ ዊንዶስ ቴን ኮምፒውተር ላይ ረን ማድረግ ትችላላችሁ። ይሄን ክሊክ አድርጋችሁ እዚጋ እንደምታዩት ዊንዶስ ቴን ላይሰንስ ያስፈልጋችኋል። ዊንዶስቴን ላይሰንስ የሆነ ኮምፒውተር ያስፈልጋችኋል ከዛ 204 እና ከዛ በላይ የሆነ እንዲሁም ደግሞ 9 ጂቢ ፍሪ ሃርድ ዲስክ ያለው ኮምፒውተር ያስፈልጋችኋል። ሶ ይሄ በጣም ቀላል ነው። ይሄን ዳውንሎድ ካደረጋችሁ በኋላ ይሄንን ኤክሲ ፋይሉን ቀጥታ ዳብል ክሊክ በማድረግ ይሄንን ኤክሲ ፋይል ቀጥታ ዳብል ክሊክ በማድረግ እዚሁ ስለምታደርጋችሁ ወደ ዊንዶስ 11 አፕግሬድ የምታደረጉበት መንገድ ነው። እኔ ብዙ ጊዜ የሚመቸኝ የክሊን ኢንስታሌሽን ስለሆነ ወይ ሙሉውን እያንዳንዱን ነገር ሙሉ ክሊን ኢንስታሌሽን ስለሆነ የመጀመሪያው ይሄ ነው፣ ሚዲያ ክሬሽን ቱል። ሁለተኛው ደግሞ አይሶ ኢሜጁ እንዳውል አድርጋችሁ በሩፈስ ቡቴ ብላ አድርጋችሁ የምትጭኑበት መንገድ ይሄኛው ነው። ሶ እኔ የማሳያችሁ በዚህ በሚዲያ ክሬሽን ቱል ስለሆነ ይሄንን የሚዲያ ክሪሽን ቱል ሶፍትዌር ታወርዳላችሁ እዚህ ጋር። ይሄንን ካወርዳችሁ በኋላ ቀጥታ ዳብል ክሊክ አድርጋችሁ አስነስታችሁ ከዛ ፍላሻችሁን ሰክታችሁ ፕሮሰስ ታደረጋላችሁ። ሌላኛው ቅድም እንደነገርኳችሁ ሶስተኛው ደግሞ ሙሉውን የዊንዶስ 11 አይሶ ፋይሉን ዳውንሎድ ካደረጋችሁ በኋላ በዩኒቨርሳል ወይም ደግሞ በሩፈስ ሶፍትዌር ቡቴብል በማድረግ መጫን ትችላላችሁ። ይሄኛውን ሜተድ የምትፈልጉ ከሆነ ዩቲውብ ላይ ሰርች ብታደረጉ አለ። ግን ይሄንን የዊንዶስ 11 ፋይሉ ረጅ ብዙ ስለሆነ ይሄንን ዳውንሎድ ስታደረጉ ከምትሉ በጣም ቀላሉ መንገድ ይሄኛው። ስለዚህ እኔ የማሳያችሁ በሚዲያ ክሬሽን ቱል ነው። ስለዚህ መጀመሪያ ፍላሻችሁን ትሰካላችሁ። ከዛ ጉግል ላይ ገብታችሁ ሚዲያ ክሬሽን ቱል ዊንዶው ኢለቨን ብላችሁ ትጽፉና ይህንን የመጀመሪያው ሊንክ ትከፍታላችሁ። ኦፊሻል የማይክሮሶፍት ሊንክ መሆኑን ቼክ አድርጉ። ሰው ይህንን ዳውንሎድ የሚለውን ክሊክ ካደረጋችሁ በኋላ ሶፍትዌሩን ታወርዳላችሁ። ሶፍትዌሯ በጣም ትንሽ ስለሆነች ዳውንሎዱ ብዙ አይቆይም። ዳውንሎድ አድርጎ ከጨረሰ በኋላ ሶፍትዌሩን ዳብል ክሊክ አድርጋችሁ ትከፍቱታላችሁ። ከዛ ኔክስት ብላችሁ ዩኤስቢ ፍላሽ ድራይቭ የሚለውን ኦን ካደረጋችሁ በኋላ ኔክስት ትሉታላችሁ። ከዛ እዚጋ የሰካችሁትን ፍላሽ ማንበብ አለበት። ከዛ ኔክስት ትሉታላችሁ። አሁንም አሁን ዊንዶስ 11 ሶፍትዌሩን ዳውንሎድ አድርጎ እስከሚጨርሰው ረጅም ደቂቃ ስለሚቆይ ትታገሱታላችሁ። እስከዛ ይሄንን ሚኒማይዝ አድርጋችሁ የራሳችሁን ስራ መስራት ትችላላችሁ ይሄንን ፕሮሰስ እያደረገ በመሀል መብራት ቢጠፋ ወይም ደግሞ ቢቋረጥ ፍላሻችሁ እንደ አዲስ ፎርማት ካደረጋችሁ በኋላ ፕሮሰሱን እንደ አዲስ ማስጀመር ትችላላችሁ አሁን ስለጨረሰ ፊኒሽ ትሉትና ትዘጉታላችሁ ቀጣይ ወደ ኢንስታሌሽን ፕሮሰሱ ነው የምትሄዱት ሶ ፍላሻችሁን ሳትነቅሉ እንደተሰካ ኮምፒውተራችሁን ሪስታርት ታደርጉታላችሁ ከዛ ኮምፒውተራችሁ ሙሉ በሙሉ ሳይከፍት ብርት እንዳለ ቶሎ ብላችሁ የቡትኪ ትነካላችሁ የቡትኪ እንደ ኮምፒውተራችሁ አይነት ይለያያል ለምሳሌ እኔ ስኬፕ ነክቼ ስታርታፕ ሜኑ ይከፍትልኛል። ከዛ እዚህ ጋር ቦት ሜኑ ኤፍናይን እንካለው። የእናንተን ካላውቃችሁት በፒሲያችሁ አይነት ጉግል ማድረግ ትችላላችሁ። ከዛ እዚህ ጋር ፕሊስ ሴሌክት ቡት ዲቫይስ ይላል። የእኔ ፍላሹ ስለሆነ ዩኤስቢ ሃርድ ድራይቭ ዩኤፋይ ብሎ ሳንዲስኪ ያሳየኛል። ስለዚህ ይሄንን ከመረጥኩ በኋላ ኢንተር እንካለው። አሁን ቀጥታ ወደ ኢንስታሌሽን ፕሮሰሱ ገብቷል። ከዛ ሴሌክት ላንጉጅ ሴቲንግ ይላል። እዚህ ጋር እንግሊሽ አለ፣ እዚህ ጋር እንግሊሽ ተመሳሳይ አለ። ሶ ይሄኛውን ምንም ሳትነኩ ኔክስት አድርጉታላችሁ። የኪቦርድ ሴቲንጉንም ምንም ሳትነኩ ዩኤስ እንደሆነ ኔክስት አድርጉት። ሴሌክት ሴታፕ ኦፕሽን ይልና ይላክቱ ኢንስቶል ዊንዶስ ኢሌቭን ሪፔየር ማይ ፒሲ ላል። እኛ ዩኒስቶል ማድረግ ስለምንፈልግ ኢንስቶል ዊንዶስ ኢሌቭን እናደርጋለን። ከዛ ይሄን መርጠን ኤችን ቼክ አግሪ የምትሏን ቼክ አደረግን በኋላ ኔክስት እናደርጋለን። ይሄ ላይሰንስ አግሪመንት ነው። አክሴፕት ብላችሁ ኔክስት እንድታላችሁ። ሶ እንደዚህ ፓርቲሽኖችን አንድ ባንድ ያሳየኛል። የኔ ኦልሞስት ያሉት ፓርቲሽኖች ሁለት ናቸው። ሶ የመጀመሪያው ሲ የሁለተኛው ደግሞ ዲ ነው ነገር ግን እዚህ ጋር ስታዩት ዊንዶውስ ኢለቭን ካንት ቢ ኢንስቶል ዲስክ ዜሮ ፓርቲሽን ስሪ ይላል። እናንተም እንደህን ነገር ሊያጋጥማችኋል። እንደዚህ የሚያጋጥማችሁ በተለያየ ምክንያት ሊሆን ይችላል። የመጀመሪያው ሜትር ቅድም የነገርኳችሁ ነው። ኮምፒውተራችሁ በየስ ሆኖ እዚህ ጋር የጫናችሁ ዩኤፋይ ከሆነ እንደዚህ መጫን አትችሉም። ሁለተኛው የኔ እዚህ ጋር እንደምታዩት የፓርቲሽን ስሪ ማለት ነው በቢት ሎከር ሎክ ስላደረኩት ነው። ስለዚህ እንደገና ተመልሼ ቢት ሎከሩን ማጥፋት ይኖርብኛል ማለት ነው። ካጠፋሁት በኋላ እንደ አዲስ ይህንን ፕሮሰስ ደግሜ እዚህ ጋር ገባለው። አሁን ይሄንን ፓርቲሽን ስሪ የሚ ወይም ሲን ክሊክ ካረኩ በኋላ ኔክስት ስለው ይኸው እንደዚህ ኔክስት ያልፍልኛል። ኢንስቶል የሚለውን ቀጥታ ነካና ኢንስታሌሽን ፕሮሰሱ ሙሉ በሙሉ ይጀምራል ማለት ነው። ይሄም ረጅም ስቴፕ ነው ያለው። ኮምፒውተራችሁን በተደጋጋሚ ሪስታርት ሊያደርግ ይችላል። ሶሱ ኖርማል ነው። ፕሮሰስ አድርጎ ከጨረሰ በኋላ ልክ እንደዚህ ይከፍትልኛል። ከዛ ከንትሪ ኦሪጅን የሚለውን ደስ የፈለጋችሁትን እዚህ ጋ መምረጥ ትችላላችሁ። ከዚ የኢንተርኔት ኮኔክሽን የሚጠይቃችሁ ከሆነ ዋይፋይ ካገኛችሁ እሰየው ዋይፋይ እንትን ማለት ይቻላችሁ። ነገር ግን ድራይቨር ስለሌለኝ ዋይፋይ ይመጣልኝ ይሄንን ኢንስቶል ድራይቨር የሚለውን ብመርጥ ራሱ የሚያስገባኝ ወደ ፋይል ውስጥ ነው። ፋይል ውስጥ ደግሞ ያለኝ የዋይፋይ ድራይቨር ስለሌለ ያለኝ አማራጭ ኬብል ነው። ኬብል ከሰካችሁ ከታ ምንም ድራይቨርም ሳያስፈልግ ኢንተርኔት ታገኛላችሁ። ወይም ደግሞ ልክ እንደዚህ እንደኔ በዩኤስቢ ቴዘሪንግ ኮኔክት አድርጋችሁ በዚህ መሰረት ኮኔክት አድርጋችሁ ማለፍ ትችላላችሁ። ከዛ ሁሉንም የሚመጣላችሁን ኔክስት ኔክስት እያላችሁ የኦንስክሪን ኢንስትራክሽኖቹን ታልፋላችሁ። ማይክሮሶፍት አካውንት ከጠየቃችሁም ካላችሁ እሰየው በመግባት ትችላላችሁ። ከሌላችሁ ግን እዚሁ ጋር ክሬኤት ማድረግ ትችላላችሁ። አሁን ሁሉም ነገር ወደ መጠናቀቁ ደርሷል ዩዘርኔም እና ፓስወርድ ሰጣችሁ የሚጠይቋችሁን አንዳንድ ነገሮች ጠይቃችሁ እንደዚህ ቀጥታ ይከፍትላቸዋል ሶ ፕሮሰሱን ከጨረሰ በኋላ ልክ እንደዚህ ዋ ያለ የዊንዶውስ ኢለቨን ፒሲ ሰጥቶኛል ሶ እዚጋ እንዳያችሁት አሁን እዚጋ ምንም ፋይል አልጠፋብኝም ሲም አለ ዲም አለ ዳብል ክሊክ አድርጌ ባየው እዚጋ ማየት ትችላላችሁ ሙሉ ፋይሌ አለ ሲ ውስጥም ገብቼ ባሳያችሁ ያው የሲ ፋይሌ በሙሉ አለ ሲ ውስጥ ገብታችሁ እዚጋ እንደምታዩት ዊንዶስ ዶት ኦልድ የሚል ፋይል አለ አሁን የሰራን ያለው ኢንተርኔት ኬብሉ ስለሆነ ዚሁ ጋር ገብታችሁ የዋይፋይ አዳፕተር ዳውንሎድ አድርጋችሁ መጫን ትችላላችሁ። አሁን ዊንዶስ ኢለብን አድርጋችሁ ጨርሳችኋል። ሶ ስለ ዊንዶስ ኢለብን አንዳንድ ነገሮችን ልንገራችሁ። ኮምፒውተራችሁን ዊንዶስ አፕዴት ስታደረጉ ወይም ስትቀይሩ ማድረግ የሚጠበቅባችሁ ወሳኙ ነገር በኤክስተርናል ፊዚካል ሃርዲስክ ፋይላችሁን በካፕ ማድረግ ይጠበቅባቸዋል። ምንም አይሆንም ብላችሁ አምናችሁ እንደዚህ አይነት ሪስክ እንዳትወስዱ። ዊንዶስ ኢለብን ስታደረጉ አንዳንዴ የሆነ አጠቃቀሙ ወይም እንደዚህ መሰረታዊ ነገሮች ትንሽ ለየት ይሉ ይችላሉ። ነገር ግን ኦልሞስት ከዊንዶስ ቴን ጋ ተመሳሳይ ነው ማለት ይቻላል። ሌላኛው የስፒድ ጉዳይ ነው። ዊንዶስ ኢለቨን ስትጠቀሙ ኮምፒውተራችሁ በጣም አሪፍ ፐርፎርማንስ ካለ ዊንዶስ ኢለቨን ስትጭኑበት በጣም ፈጣን ነው የሚሆንላቸው አሪፍ ነው የሚሆነው። ነገር ግን ለምሳሌ ራሙ አራ ጂቢ ከሆነና የግራፊክስ ሁኔታው ምናምን ትንሽ ወረድ ያለ ፒሲ ከሆነ ላግ ሊያደርግባችሁ ይችላል። ነገር ግን ይሄን ያህል የሚታይ በጣም ትልቅ ላግ አይኖርም። ሌላው ዊንዶስ ኢለቭን መጠቀም በጣም ደስ የሚለው ነገር አንቲቫይረሱ ጉዳይ ነው። እንደምታውቁት ማይክሮሶፍት ዊንዶስ ዲፌንደር የሚባል የራሱ የሆነ አንቲቫይረስ አለው። ይሄ አንቲቫይረስ ኮምፒውተራችሁ ላይ ካለ ምንም የተለየ ኤክስተርናል ወይም ሰርድ ፓርቲ አንቲቫይረስ መጫን አይጠበቅባችሁም። በተለይ ዊንዶስ ኢለቭን ላይ ይሄ ዊንዶስ ዲፌንደር በጣም በጣም ፓወርፉል ነው። ምንም ነገር በፍላሽ ለሰክታችሁ ቫይረስ ካለው አያሳልፍም። ኢቭን ኦፍ አድርጋችሁት እራሱ ቫይረስ ከገባ ኖቲፋይ ያደርጋችኋልና በጣም ፓወርፉል ነው። ሶ ስለ ዊንዶስ 11 አጫጫን የሰራው ቱቶሪያል ይሄን ይመስል ነበረ። እስኪ እንደታያችሁት አንደርስታንድ አድርጋችሁት ወይስ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁ ያው እንደተለመደው እንዳትረሱ። ይመቻችሁ። ፒስ